እኔ ኮ እኔ እኮ ትላንትና በር ዘግተው ምናምን ማንንም ማውራት እንደማትፈልግ ምናምን ነበር የተረዳሁት። ልጆቹን ሙሽሪትና ሙሽሮች አብረሽና ሩታዬ በቃ አታስጨንቋቸው፣ እተዋቸው። በቃ ኑ ወደ አገራችን። ዛሬማ ብዙ ብዙ ምናውራው ነገር አለ። ፋሚሊ ብዙ ምናውራው ነገር እስከ መጨረሻው ከእኔ ጋር ሁሉ

ይሄ ነገር ግንስ እስከመቼ ነው ፅጌ በበረኪና እስከመጠጣት በዳኒ ቅር ድረስ? ቆይ ዳኒ ልብድቡ እንዴት አክል እንደዚህ ቢደነድን ነው እሷን ትቷት ምናምን። ፋሚሊ በዚህ ዙሪያማ ብዙ ብዙ የምናወራው ነገር አለ። እስከመጨረሻው ከኔ ጋር ሁኑ። ውድ ፋሚሊ ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬም ተመልሼ ወደ እናንተ መጥቼላችኋለሁ ማለት ነው። ያው ትንሽ ሰሞኑ እንደዚህ አይነት ቪዲዮ መስራት ከሰራው ትንሽ ሰነባብቷል ቆይቷል ማለት ነው። ያው እንደምታውቁት ሰሞኑ በፅጌና በ ዳኒ መሀል የተፈጠረም ሁላችሁም እያያችሁ ነው። ባለፈው ዳኒ ለጽጌ እንደዚህ ከቤት ልውጣ ነው ምናምን ስላት ሁላችንም ኮሜንትም እያነበብኩ ነበር። ሁሉ ሁሉም ሰው ሀሳብ ዱባይ ላይ ቀለበት ሊያደርግላት ምናምን ምናምን ብሎ የሚል ሀሳብ ነበር፣ ግን አሁን እየተፈጠረ ያለው ነገር ምንም ሊገባን አልቻለም። ጽጌ ዳኒ በዳኒ ተነሳስታ ጽጌ በረኪና እስከመጠጣት ድረስ ሰሞኑን እንዳውም ትናንትና ያየሁት ቪዲዮ ፅጌ ቤት ዘግታ ምናምናምን አልከፍትም ስትላቸው በቃ በጣም ደብሯት፣ በዳኔ ከዳኔ ጋር ላት ነገር በጣም ደብሯት፣ ምናምን ማንንም ማናገር እንደማትፈልግ ነበር የተረዳሁት። እኔም በዛ ላይ ቪዲዮ አልሰራሁበትም። ያው እንደነገርኳችሁ ቪዲዮ በእነዚህ አይነት ነገር ቪዲዮ ከሰራሁ ትንሽ ሰነባብቷል፣ እና ያው ይሄንን ዛሬ የለቀቁት ደግሞ ቪዲዮ ሳይ ትንሽ አላስቻለኝም። በቃ ፋሚሊ አላስቻለኝም። ለዛ ነው የመጣሁት። እስከ መጨረሻው ከኔ ጋር ሁሉ ላይክ ሼር ሰብስክራይብ እያደረጋችሁ ለዚህ ቤት አዲስ የሆናችሁ ሰዎች ደግሞ ቪዲዮውን አይታችሁ መውጣት ብቻ አይደለም፣ ላይክ ሼር ሰብስክራይብ እያደረጋችሁ በተለይ በተለይ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ከዚህ ቤት ሰብስክራይብ አደረጋችሁ፣ ለምታበረታትም ኮሜንት ለምትሰጡ ደግሞ እጅግ አድርጌ አመሰግናችኋለሁ የኔ ውዶች። አሁንም ደግሞ ላይክ እያደረጋችሁ ድጋፋችሁን እንድታሳዩ ይፈልጋለሁ። ውዶቼ ለምትሰጡኝ ድጋፍ ለምታበረታትኝ ሰዎች እጅግ አድርጌ አመሰግናችኋለሁ ማለት ነው። እንግዲህ ዛሬ የመጣሁበት ቪዲዮ ያው መግቢያ ላይ እንዳያችሁት ጽጌ፣ በረኪና ጠጣች ምናምን ነበር ያየ ነው። ጽጌ፣ በናታችሁ በናታችሁ፣ እኔ አሳዘነችኝ። በቃ ማለት አንድ በጣም የሚያሳዝኑ የሚያሳዝኑ መሀል ላይ ነበሩ። አሁን በጣም በጣም ከምናግራችሁና ከምላችሁ በላይ ሊያስለቅስ ሰኑ ላይ የደረሰ ማለት አሁን ላይ በፊት ቪዲዮውን ሳይሆን ምናምን መጀመሪያ አካባቢ ቪዲዮውን ከዩቱብ ምናምን ሳየ ዘፈኑን ዘፈኑን፣ ኧረ በስመ አብ እኔ ግ- እምባዬ ነው የመጣው። በቃ ምን ልበላቸው? እንደውም አሁን ምንም ነገር የለም። ቅድም ሳይሆን ምናምን መጀመሪያ አካባቢ እምባዬ ነው የመጣው። ዘፈን እንደዚህ ያሽቀብጣል፣ እንደዚህ ያሽቀብጣል። ቆይ የነሱ ነገርስ ድራማው ማንም ያውቅ ነገር የለም እና ዘፈኑ በዛ ላይ ደግሞ ሩታዬ በጣም አሳዝናኛለች። እግዚአብሔር ነው የምላችሁ። በጣም አብሪሽ ምናምን በጣም ተጨነቁ እና ጽጌስ ለምን እንደዚህ ትሆኛለሽ? ማለት ወንድ ብሄድ ወንድ ጠፍቷል? እን እን ዳኒ ራሱ ዳኒ ያልገባኝ ነገር ከጽጌ የተሻለች ሴት አገኛለሁ ብሎ ነው ጥለዋት የጠፋው። በዚህ ልክ የሚያስጨነቃት እንዴ እኔ እግዚአብሔር ነው ብላችሁ በጣም እንትን እያለ ነው ፅጌ። ዳኒ ለካ እንደዚህ እንደዚህ ያነሳው ነው። እኔ ከዚህ በፊትም በነ አብርሃም ምናምናም ዙሪያ ያየሁት ነበር። ብዙ ነገሮችን ሲፈጥር ነበር በነ አብርሃምና ሩታ መሀል ላይ ገብቶ ምናምን። ሰሞኑም ደግሞ ዱባይ ላይ ያላሉት ነገር ሰይሟቸው በጠበጣችሁኝ ትበጠብጣለ ብላችሁኛል ብሎ ምናምን ከዛ ቤት መውጣት የሚፈልግበት ምክንያት ሲፈጥር ነበርና እኔ ዳኒ በዚህ ልክ በቃ በጣም እንትን እንደሆነ አሁን ነው የተረዳሁት። ፅጌን እንደዚህ እየሆነች እያየ ዝም ብሏት ብቻ ሌላም ብዙ ብዙ ነገር እና ዳኒ ለምን እንደዚህ መሆን እንደፈለገ ራሱ እኔ ሊገባኝ አልቻለም። ፋሚሊ ለሰርግ ሄደው ለመዝናናት፣ ለመደሰት ሀገሩን ለማያዝ ምናምን ሄደው እንደዚህ መጨነቅ እንደዚህ ሊያስጨንቃቸው የቻለበት ምክንያት የሁሉም ሰው ጥያቄ ነው እና ፋሚሊ ፅጌ እንደዚያ አቶኝ ሰሞኑ ደግሞ እኔ በዳኒ ፍቅር ምናምን ምናምን እንደዚህ ያለንኩ ምናምን ስትል ነበር። ተይ ፅጌ፣ እንደዚያ እናንተ የተረዳችሁበት መንገድ ሌላ ነው ምናምን ስትል ነበር። እኛ የተረዳንበት መንገድ አንቺም አንቺ ጋር አለ። በቃ ሌላ ነገር ምንም መደባቅ ምናምን አያስፈልግም። እኛ የተረዳንበት መንገድ አንቺም ጋር አለ በሱ ነው እውነቱን ስነግራችሁ፣ እኔ አስረግጬ ነው የምነግራችሁ። እንደዚህ እየሆነች ያለችው በዳኒ ነው፣ በዳኒ ነው በቃ። ግን እሷ ሰሞኑ የሆነ ቪዲዮ ላይ ምናምን እንኳን መሰላችሁ ምናምን፣ እኔ እንደዛ አይደለሁም፣ እናንተ ስለመሰላችሁ እንኳን መሰላችሁ ምናምን ስትል ነበር እና ፋሚሊ የሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እኔ ለአላርዝ መባችሁ ላቸው የፈለግኩት ይሄ ነው። ፅጌ እንደዚህ አቶኝ፣ ዳኒም ደግሞ ልብ ለምን እንደዚህ እንደደረደረ ሊገባኝ አልቻለም። ና ልጆቹን ሙሽሪትና ሙሽሮች አብረሽና ሩታዬ በቃ አታስጨንቋቸው፣ ተዋቸው በቃ ኑ ወደ ሀገራችሁ ኑ። ሀገራችሁ ይሻላችኋል። ለምንም ለምንም ነገር ሀገራችሁ ይሻላችኋል። ፋሚሊ አሳብ አስተያሻቸው ኮሜንት ላስቀምጡልኝ ቪዲዮን ከወደዳችሁ ደግሞ ላይክ ማድረግ እንዳይረሳ፣ እንዲሁም ደግሞ ቤቱም ሰብስክራይብ ማድረግ እንዳትረሱ። ፋሚሊ ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን ማለት ነው። ሁላችሁ በያላችሁ በሰላማችሁ ይብዛልኝ። ባይ። ላይክ እና ሰብስክራይቡ ፋሚሊ እንዳይረሳ። በቃ ላይክ አድርጎ ሰብስክራይብ አድርጎት፣ ወዳችኋለሁ።